ሰላም ጣናስ፣ የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምንዋላችሁ። ከጣና ቴሌቪዥን የጥቅምት 19 ቀን 2018 ዓ ም የምሽት ጣና ዜናችን ይዘን ቀርበናል። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የብልጽግና ሰራዊት ሆኖ ፋኖን ያልተቀላቀለው ድሮንና አብራሪው ብቻ ነው። እሱም ቢሆን ድሮን አብራሪ ስለሌለው ነው እስኪባል ድረስ የስርዓቱ ከፍተኛ ወታደራዊ መኮንኖች ጭምር ፋኖን እየተቀላቀሉ ነው። ዛሬ ሞሎ ላይ ሁለት ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ ሰራዊት ፋኖን ተቀላቅሏል። ዜናችን በቀዳሚነት ያስደምጣችኋል። የበለሳው ትንቅንቅ ቀጥሎ ውሏል። አመሻሹን በተጠናቀቀው የበለሳው ተጋድሎ የፋኖ ድል በዜናችን የሚደመጥ ነው። የፋኖ መሪውን በአንደበቱ ይነግረናል። ለመሆኑ በለሳ እንዴት ሆኖ ዋለ? ከዜናችን ታገኙታላችሁ። የአማራ ሕዝብ ላይ ያልተሰራበት ሸፍጥ የለም። ከቁጥር ቅነሳ እስከ እድሜ ቅነሳ ተሰርቶብናል። ኦፓልና ወርቅ በምድራችን እየተመረተ ለኛ የሰጡን ግን የቢራ ጠርሙስ ነው። ይህን የሚናገረው የፋኖ መሪው ሲሆን በዚህ የፋኖ መሪው ንግግር ላይ የተወያዮቹ አስተያየት ምን ሆነ በሰዓቱ ዜናችን በዝርዝር እየተዳሰሰ መረጃ ነው ይደመጣል። የብልጽግናው የጦር ወንጀል ስፋቱ እየበዛ መሆኑን ተከትሎ ምድር ብራና ባህር ዓለም ቢሆን እንኳን ተመዝግቦ የሚያልቅ አይመስልም። ወንጀሉ ተሰንዶ ቢቀመጥ እንኳን የማቱሳላን እድሜ የታደሉት ብቻ አንብበው የሚጨርሱት ይሆናል። ዛሬም በጎንደር ቀጠና የፈጸመውን የጦር ወንጀል ከቦታው ደርሶናል እናቀርብላችኋለን። ብልጽግና የነካው ሁሉ የሚባረክለት ፓርቲ ነው ብለው ሊቀመንበሩ ይናገሩ እንጂ እውነታው ግን ከዚህ በተቃራኒው መሆኑን አሳይቷል። የማክሮ ኢኮኖሚው የተዛነፈ ፖሊሲው ባንኮችን በኪሳራ ከገበያ ሊያስወጣቸው ከጫፍ ደርሷል። ታዋቂው ባንክ ለመጀመሪያ ጊዜ በታሪኩ ኪሳራ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 የብልጽግናው ሠራዊቱ አገዛዙ በአማራ ሕዝብ ላይ የከፈተውን ዘረፈጅ ጦርነት ለማስፈጸም ወደ አማራ ክልል ቢገባም በፋኖ የሚሰነዘርበት ጥቃት ከአቅሙ በላይ ስለሆነበት በሕይወት ለመቆየት ብቸኛ ምርጫ ያደረገው እጁን ለፋኖ መስጠት ነው። የስርዓቱ ዓላማ ዘር ማጥፋት መሆኑን ዘግይተውም ቢሆን የተረዱት የሠራዊቱ አባላት ደግሞ በራሳቸው መንገድ ፋኖን እየተቀላቀሉ ይገኛሉ። ባደፉት የቀና ብቻየአማራ ፋኖ ብሔራዊ ኃይል አፄ ምኒልክ እዝን የተቀላቀሉ የብልጽግናው ሰራዊት አባላት ብዛት ከፍተኛ ሲሆን የሬጅመንት አዛዦችን ጨምሮ በርካታ መስመራዊ መኮንኖች ይገኙበታል። የሬጅመንት አዛዦቹና የሰራዊት አባላት ፋኖን መቀላቀላቸውን የገለጸው የዙ ቃል አቀባይ ክፍል በዚህ 10 ቀናት ውስጥ 46 ክላሽን ኩብ የነፍስ ወከፍ መሳሪያና በ10 ሺዎች የሚቆጠር ተተኳሽ በመያዝ የምኒልክን እዝ ኮር ሁለት ካላኮርማ ክፍለ ጦር ተቀላቅለዋል ሲል ገልጿል። አቀባይ ክፍል አክሉም ፋኖን የተቀላቀሉት የብልጽግናው ሠራዊት አባላትን ሲገልጽም የሬጅመንት አዛዥ፣ መስመራዊ መኮንኖችና መደበኛ የሠራዊት አባላት መሆናቸውን ተናግሯል። የብልጽግና ሠራዊት በለብለብ ስልጠና እየሰለጠነም ለዘር ፍጅት ጦርነት ወደ ክልሉ ቢገባም የአማራ ሕዝብ ልጅ የሆነው ፋኖ በአራት ማቅጣጫ በመመከት በሚሰነዘሩት የጸረ ማጥቃት እጁን እየሰጠ ነው ሲል ቃል አቀባይ ክፍሉ ጨምሮ ገልጿል። ይህ በእንዲህ እንዳለ በዚሁ አፋፋ አጼ ሜሊክዝ የተጋድሎ መረጃ ስናመራም ሌላስታ ጅራል አሳ ምነው ጽጌ ኮርን በርካታ የብልጽግናው ሰራዊትም በዛሬው ዕለት ተቀላቅሏቸዋል። የኮሩ ሚዲያና ኮሚኒኬሽን ክፍል ከመሼ ለጣና ቴሌቪዥን በላከው መረጃም እንደገለጸው ኮሩን የተቀላቀሉት የሻለቃ መሪውና ብሬን ተኳሹን ጨምሮ 11 የአገዛዙ ሚሊሻዎች ከነሙሉ ትጥቃቸው መሆኑን አስታውቋል። በዚህም መሰረት ሻለቃ ምስጋናው እንየው የፖሊስና የሚሊሻ አዛዥ፣ ወርቁ አዲሴ ብሬን ተኳሽና ኮንስታብል የኋለው ግርማ ያገዛዙ ፖሊስን ጨምሮ ሌሎች ስምንት ሚሊሻዎችም የብልጽግናውን ስርዓት በመጥላት ከዋግምራፍ ብሔረሰብ ራፍ በረሰብ አስተዳደር ዞን ዳህና ወረዳ አምዶ ወርቅ ዱራ ግንባር በመነሳት ዋግሹም ብርጌድን ከነምኑ ትጥቃቸው መቀላቀላቸውን ገልጿል። ፋኖን የተቀላቀሉት ያገዛው ስራዊት አባላት ይዘውት የመጡትን ትጥቅ አስመልክቶ ወኮሩ በሰጠው መረጃ አንድ ስኪ፣ አንድ ምንሽር፣ አንድ ኤም 40፣ 8 ክላሽ፣ 330 የክላሽ ተተኳሽ፣ ስድስት የእጅ ቦምብ፣ አርባ የስኪና የምንሽር ተተኳሽና 11 የወገብ ትጥቅ መሆኑን ተናግሯል። ወደ ተከታዩ ዜናችን እናልፋለን። የበለሳውን ትንቅንቅ ፋኖ ድል አደረገ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በለሳ ላይ እያደረገውን ከባድ ውጊያ በታላቅ ተጋድሎ በድል መወጣቱን የታርቆ በለሳ ክፍለ ጦር አስታወቀ። ተጋድሎ ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት የዘለቀ እንደነበረና ብልጽግናም በከፍተኛ ኃይልና ከባድ መሳሪያ ታግዞ ጦርነቱን እንዳካሄደው አርበኛ ታርቆ ከበደ ለጣና ቴሌቪዥን በከፍተኛ የአሸናፊነት ተጋድሎና የአማራ ስነ ልቦና ልክ የተካሄደ ውጊያ ነበር ሲል ለጣና ቴሌቪዥን የውጊያ ውለውን የገለጸው አርበኛ ታርቆ ከበደ ለዘጠኝ ሰዓታት ሙሉ በጽናት የሚፋለም ሰራዊት ነው የገነባ ነው። የሰለሞን ማንደፍሮ ብርጌድ ከምስረተዋ ጀምሮ በበለሳ ቀጠና የምታደርገውን ተጋድሎ ሁሌም በአሸናፊነት የምትወጣ ጠንካራ ኃይል ናት ብለዋል። ከቀናት በፊት የታርቆ በለሳ ክፍለ ጦር ሰለሞን ማንደፍሮ ብርጌድ አባላት የበለሳ ወረዳ መቀመጫ በሆነችው አርባያ ከተማ በመግባት በሰሩ ሰርጂካል ኦፕሬሽን የባድንን የሜልሻ ኃላፊን ይዘው መውጣታቸው ይታወሳል። በዚህ የተበሳጨው የብልጽግና ጥምር ጦር የታርቆ በለሳ ክፍለ ጦር ሰራዊት የሰፈረበትን ቦታ ከበባ ለማድረግ ተንቀሳቅሶ የነበረ ቢሆንም የሰለሞን ማንደፍሮ ብርጌድ ቀጠናውም በጠላት ሳያስደፍር በድል አድራጊነት ውጊያውን መወጣቱ ይታወሳል። ከሰኞ እለቱ ሽንፈት በኋላ ኃይሉን አስተባብሮ ወደ ቀጠናው ተመልሶ ለመግባት የሞከረው የብልጽግናው ሰራዊት ዛሬም ሰለሞን ማንደፍሮ ነው ብርጌድ ባደረገችው ልዩ ተጋድሎ ከፍተኛ ሰዋዊና ቆሳዊ ኪሳራ በማድረስ ድል መቀዳጀቱን ነው ዋና አዛዡ የተናገረው። የክፍለ ጦር ዋና አዛዥ አርበኛ ታርቆ ከበደ አክሎም የትግላችንና የድላችን ዋናው ኃይላችን የህዝባችን ድጋፍ ነው። የበለሳ ህዝብ ብቻ ሳይሆን በአጠቃላይ የአማራ ሕዝብ የዚህ ትግል ባለቤት ስለሆነ ለልጆቹ የሚያደርገው ድጋፍ ከፍተኛ ነው። ይህን ያልተቋረጠ የህዝብ ድጋፍ በሚገባ ተጠቅመን ጠላትን ሙሉ በሙሉ እናስወግደዋለን በማለት የፋኖን ትግል መዳረሻ ግብና የአማራን ሕዝብ ድጋፍ ተናግሯል። አርበኛ ታርቆ ከበደ ለጣና ቴሌቪዥን የሰጠውን ማብራሪያ ተከታትለን እንመለስ። ሰግናለሁ ከጣና ቴሌቪዥን ነው። አርበኛ ታርቆ ከበደ እንደምንሰነበት ወንድማ ለም፣ ዛሬ የእናንተ ክፍለጦር ጦር ታርቆ በለሳ ክፍለ ጦር ሳላቅ ሲያደርግ ውሏል። የተጋድሎውን ዝርዝር መረጃ እስኪ ያቀርብልን። እሺ፣ አሁ ሰግናለ። እንድባለም ዛሬ ሁለት ባለፈው ሪፖርት መሰረት ግምኛ ተጠጥፎ ሂዶ ስለነበረ ያው ያንን እንደ በመውሰድ በጣም በርካታ ቁጥር ያለው ኃይል አምስት መቶ በላይ የሚሆን ኃይል ይዞ በሁለት አቅጣጫ ነበር የመጣው። ይህ ኃይል እንግዲህ አርባያ ከተማ አዋራ ደሀና ከተማ በሶስትና በአራት ኪሎ ሜትር ርቀት ላይ ነበር የነበርነው እዛ ነው መቶ አስራ ሁለት ሰዓት ላይ የገጠመን። እንግዲህ ይሄ ኃይል በጣም አደገኛ በሆነ ሁኔታ ነበር የገጠው። የእኛ ልጆች ግን በጣም ጀግና ስለነበሩ ይሄ ሁሴን ተክላይ ግዛት አባል የሆነችው ሰለሞን ማንደፎ ብሪጌድ ናተኝ ይቺ ብሪጌድ ያው በሚገባ ከተዋቱ አስራ ሁለት ሰዓት ከሌሊቱ አስራ ሁለት ሰዓት ጀና ከቀኑ ስምንት ሰዓት ተኩል ባለው ጊዜ በጣም ከባድና አስቸጋሪ የሆነ ፈተናውን ታወጥታ ጠላትን በተከላከለ መንገድ የጨረጣ ውጊያ በማድረግ በርካታ ይ በመምጣት

እንዲሁ አጠቃላይ የእናንተ ክፍለ ጦሩም ሆነ የዛሬው ብሪ ተዋጋሉ ያደረገው የሰለሞን ብርጌድ የውጊያ ሞራሉና ተነሳሽነቱ እንዲሁም የህዝብ ድጋፉ ምን ይመስላል? ዋናው እርጋዬ እና በጣም ልዩ በመሆኑ ህዝቡ ከጎናችን ነው መረጃ ይሰጠናል ይደግፈናል አብሮ ይወጣል

ወደ ተከታዩ ዜናችን እናልፋለን። ለአማራ ክልል የሰጡን የቢራ ጠርሙስ ነው ፋኖ። የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት ህዝባዊ ውይይት በማድረግ የአማራን ትግላዊ ሁኔታ እና መዳረሻ ግብ አስመልክቶ ለትግሉ ባለቤት ገለጻ አድርጓል። የዙ ፖለቲካ ዘርፍ ኃላፊ አርበኛ እያሱ አበራ፣ አሁን ያለው የብልጽግናው ስርዓት በህዝባችን ላይ የግፍ ግፍ ሲፈጽምበት ነፍጥ አንስተን ልንታገለው ተገደናል እኛ ጫካ ገብተን እንታገል እንጂ ትግሉ የአማራ ህዝብ ነው ብለዋል። ከወታደራዊ ድሎቹ በተጓዳኝ የሰራዊት ስልጠናና ጉባኤ በማካሄድ ወታደር አቅሙን እያሳደገ ያለው ፋኖ በወሎ ቤት አመራ የተሳካ ህዝባዊ ውይይት ማድረጉን አስመልክቶም ከዚሁ የደረሰን መረጃ ለማወቅ እንደተቻለው ውይይቱ ወቅቱን የጠበቀና ፋኖ የህዝብ ልጅ መሆኑን ያሳየበት ነው ሲሉ ተሰብሳቢዎቹ ተናግረዋል። በአማራ ፋኖ ህዝባዊ ድርጅት ወሎ ቤታማራ ጠቅላይ ግዛት ፖለቲካ ዘርፍ ኃላፊ አርበኛ እያሰው አበራ የተመራው ይህ ህዝባዊ ውይይት በፋኖ ሰራዊትና የህሉና ትግሉ ባለቤት በሆነው የአመራ ህዝብ መካከል ያለ የሚሄደውን መልካም ግንኙነት የገመገመ እንደነበር የእዙ ቃል አቀባይ ክፍል አስታውቋል። የእዙ ቃል አቀባይ ክፍል የተካሄደውን ህዝባዊ ውይይት አስመልክቶ ለጣና ቴሌቪዥን በላከው መረጃም በወሎ ቀጠና ህዝብን በማንቃት አደረጃጀት በመስራት አመራር በተጓደለባቸው አካባቢዎች አመራር በመምረጥ የአባት አርበኞች ፋኖ ጦር አደረጃጀቶችን አቅም ማሳደግና ግንዛቤ መፍጠር ላይ ያተኩረው ውይይት ነው ብሏል። ቃል አቀባይ ክፍሉ አክሎም አፋድ በሚንቀሳቀስባቸው አካባቢዎች የአማራ ፋኖ ወሎ ቤተ አማራ ጠቅላይ ተቅዳይ ግዛት ከፍተኛ አመራሮችና በየደረጃ ሊያሳርጁ ያሉ አመራሮች በስምሬት ቀጠናዎች ላይ ከህዝብ ጋር በወቅታዊ ጉዳይ ውይይት ማድረጋቸውን አጠናክረው መቀጠላቸውን ገልጾ በተለይም የወሎን ህዝብ እንደ ቅርጫ ለመከፋፈል የተለያዩ አጀንዳዎችን በመደራረብ ሊከፋፍሉ የሚፈልጉ ኃይሎች በርካታ መሆናቸውን ተከትሎ በህዝብ ላይ የተፈጠረውን ጉዥንብር የማጥፋት ስራ እየተሰራ ነው ሲል አስታውቋል። ውይይቱን የመራው የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት የፖለቲካ ዘርፍ ኃላፊ አርበኛ እያሱ አበራ እንደተናገረው እንደተናገረው የአማራ ህዝብ ለዘመናት በማንነቱ ግፍ ሲፈጽ የሚፈጸምበት ቆይቷል አለ። አሁን ያለው የብልጽግናው ስርዓትም በህዝባችን ላይ የግብግብ ሲፈጽምበት ነፍጥ አንስተን ልንታገለው ተገደናል። እኛ ጫካ ገብተን እንታገል እንጂ ትግሉ ያማራ ህዝብ ነው ብሏል። አርበኛ እያሱ አክሎም የአማራ ህዝብ በመሠረታት ሀገሩ ላይ በማንነቱ እየተሳደደ ተገልሏል፣ እንዲፈናቀልም ተደርጓል ያለ ሲሆን፣ ለዚህም እንደስካሁኑ ከጎናችን ሆናችሁ በመደገፍ የራሳችሁን ትግል ለድል እንድታበቁት ሲል ጥሪ አቅርቧል። የአማራን ህዝብ ግፍ የሚፈጽሙበት በትክክል ባለመቁጠር መሆኑን የገለጸው አርበኛ እያሱ ፈልጉ 20 ሚሊዮን ያደርጉናል፣ ሲያሻቸው 16 ያደርሱናል። በትክክለኛ የህዝብ ቆጠራ ቢቆጠር ግን የአማራ ህዝብ ብዛቱ የኢትዮጵያን ህዝብ ግማሽ ያሉን ይሸፍናል ብሏል። አርበኛ እያሱ አበራ የሰጠው ማ መጀመሪያ ተከታተሉን፣ እንመለስ። የአማራን ህዝብ ደግሞ ማዳበሪያ በማሳጣት በሬውን ሽጦ ተበድሮ ማዳበሪያ እንዲገዛ ነው እየተደረገ ያለው። ለምን? የኔ የሚለው መሪ ስለሌለው። የኔ የሚለው ሊኖረው ይችላል። አማራ የተለያየ ተፈጥሯዊ ሀብት ያለው ነው። የውሃ የተራራማ የደን የተለያዩ የማዕድን የተለያዩ ስጦታ ያሉበት ወደ ደላንት አካባቢ ብትሄዱ ድንጋ ቆፍራችሁ የሚገኝ ኦፓል የሚባል ማዕድ ናት። ያንን ግን የሚቆፈረው በምንድን ነው ካላችሁ በሰው ጉልበት፣ በሰው ጉልበት ማሽን ከዛ ውስጥ እንዳይሆን ይደረጋል። ወደ ደሴ ዙሪያ ስትሄዱ በተለያየ ቦታ፣ ወደ ደብረ ብርሃን ስትሄዱ፣ አጠቃላይ አማራ ምድር ላይ ስተንቀሳቀሱ ትልልቅ የደን ዛፎች ታገኛላችሁ። ሽቡድ ፋብሪካው፣ ሌላው ፋብሪካ፣ የእንጨት ፋብሪካዎች ያሉት የት ናቸው? ከአማራ ክልል አማራ ክልል ውስጥ ላይ እንዲሆን የተደረገው ምንድነው ካላችሁ የቢራ ጠርሙስ ህዝቡ ራሱን በብርጭቆ ውስጥ እንዲደብቅ አደረጉ። ህዝቡ ራሱን እንዳታልል፣ ምንም እንዳያስብ፣ ጭንቅላቱን ፈጥሮ እንዳያይ በጫት ውስጥ እንዲደበቅ ገበሬው እንዳይሰራ ተደረገ። ትውልዱ እንዳያድግ ተደረገ። በጸጋው ልክ እንዳይለማ ተደረገ። ይሄ ነው አባዬ እ ጫፍ ላይ ቤንሻንጉ የውሃው መነሻ የት ነው አማራ ምድር ውስጥ የአማራ ህዝብ አንድ ሚሊዮን ወጣት እንፈልጋለን ተብሎ ደን ጠፋ ተብሎ ተወሰደ የት ቤንሻንጉል አባይ ላይ ግድብ ለመስራት አንድ ሚሊዮን ወጣት የሄደውን ትውልድ እባቡን ገደለው ተባለ ምንም ተባለ ምንም ተባለ ሀብቱን ወሰዱና አጠፉት እዛው ላይ ትውልድ አያችሁታል እኛ እኮ ሙተናል እኮ እንዳን ነቃቁ ከፊት የጋረዱ ሰዎች ስላሉብን የሚሆነውን ነገር እኮ እንድንለማመደው ስላደረጉ ነው ለዚህ ነው የህሉን አደጋ አለብን የምንላችሁ ለዚህ በኢኮኖሚ እንዳናደግ እየተደረገ ነው ለዚህ ነው ትውልዱ እዛ ላይ ሞተ ግድቡ ተገደበ የሀገራችን ሀብት ነው ችግር የለው ነገር ግን የአማራ ህዝብ በልኩ እንዲለማ ማድረግ እንዲጠቀም ማድረግ ያለበት ስርዓት መሄድ አለብን። ሙሉ አማራ ክልል ስትሄዱ ፋብሪካዎች ሙሉ የመጠጥ ናቸው። ሌላ ፋብሪካ አታገኙ። ይህ ችግር እየተፈጠረብኝ ያለው። ሌላው የስልጣን ጥያቄዎች አሉ። ምን ይባላል? ተሿሞ እ ያልበላ ነው የሚባለው። እ ተሿሞ ያልበላ ሆኑብን። ቤተሰቦቻቸውን እየመረጡ ትውልዳቸውን እየመረጡ የአካባቢያቸውን ብቻ በማድረግ ሀገራችን እንድትቆረቁስ ተደረገ። ህዝባችን በዚህ ልክ እንዳይሳተፍ ነው የተደረገ። ስለዚህ እነዚህ ጥያቄዎች አሉብን። ሌላው የአማራ ህዝብ ጥያቄ ምንድን ነው ካላችሁን፣ የህዝብ ቁጥር ችግርና የበጀት ቀመር ጉዳይ አለብን። ሁለተኛው ነ የአማራ ህዝብ የጠየቃቸውን ጥያቄ በአግባቡ ስላልተመለሰልን ያልኳቸው በእነዚህ ውስጥ የሚካተቱ ናቸው የአማራ ህዝብ በአንድ ጊዜ 2.4 ሚሊዮን ህዝብ ጠፍቷል ተብሎ እኮ ታውጇል። በምክር ቤት ደረጃ ሲፈልጉ 20 ሚሊዮን ያደርጉና ሲፈልጉ 30 ሚሊዮን ያደርጉና የኢትዮጵያ ህዝብ ቁጥር በስርዓት ስትቆጥሩትና የአማራ ህዝብ ቁጥር ስንት ነው ብላችሁ ብታወዳድሩት 50% የሚሆነው የአማራ ህዝብ ነው። ከስልሳ እስከ ሰባ ሚሊዮን ህዝብ ያለው አማራ ምድር ላይ ነው። ለምንድን ነው የህዝብ ቁጥሩ ጥቅም አለው ወይ? ካላችሁ አዎ፣ ጥቅም አለው። የበጀት ቀመር ለማስተካከል ትራክተር ነው፣ የውሃ ታንከር ነው፣ ትራክተር ምርጥ ዘር የተማሩት ስራም የሚይዙበት ያነ ነው። በጀቱ አማራ ምድር ላይ ደግሞ ምንድን ነው የሚያስፈልገው ካላችሁት የበሰበሰ ስንዴ እንዲረዳ፣ ማዳበሪያ በሬውን ሽጦ እንዲገዛ መር ሞርተር ድሮን ቤተሰቡንና ሀት ንብረቱን እንዲያወድምለት ጦርና እየተሰበቀበት ያለው ከዚህ ምድር ላይ ያም ምን ይገባል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት 19 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ይህ የወንጀለኞች ስብስብ ዛሬም የወንጀለኝነት ጥግን አሳይተውናል። ፋኖ ነው በጦር ሜዳ የተሸነፈው የብልጽግና አገዛዝ በውጊያ የቆሰለን የፋኖ አባል በጭካኔ መረሸኑ ታወቀ። በቅርቡ የተሰዋው የአማራ ፋኖ ህዝባዊ ድርጅት የፋይናንስ ኃላፊና የገብርዬ ክፍለ ጦር ዋና አዛዥ ሜጀር ጄኔራል ከፍያለው ደሴ አጃቢ የነበረውን አርበኛ ስዩም አዳነን ቆስሎ ከተኛበት በማውጣት ነው የብልጽግና ሰራዊት የወንጀለኞች ስብስብ ዛሬም የወንጀለኝነትን ጥግ አሳይተውናል። ፋኖ በጦር ሜዳ የተሸነፈው የብልጽግናው አገዛዝ በውጊያ የቆሰለን የፋኖ አባል በጭካኔ የመረሸኑ ታወቀም። በቅርቡ የተሰዋው የአማራ ፋኖ ህዝባዊ ድርጅት የፋይናንስ ኃላፊና የግብር የክፍለ ጦር ዋና አዛዥ ሜጀር ጄኔራል ከፍ ያለ ደሴ አጃብ የነበረውን አርበኛ ሰዩ ማዳንን ቆስሎ ከተኛበት በማውጣት ነው የብልጽግና ሰራዊት የረሸነው። ይህን መንግስታዊ ሽብርተኝነትና የጦር ወንጀል አስመልክቶ መግለጫ ያወጣው የጎንደር ጠቅላይ ግዛት ለመቶ ስድስተኛ ከፍ ያለው ደስ ኮር የወንጀለኞች ስብስብ የሆነው አገዛዝ የወንጀለኛነት ጥጉን እና አማራን የመጥላት ጠገጉን ዛሬም በግልጽ አሳይቷል ብሏል። የኮሩ መግለጫ አክሎም አፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደስ የኮር ገብርዬ ክፍለ ጦር ስር ባሉ ብርጌዶች ላይ ከሁለት ቀን በፊት ጠላት ከበባ ለማድረግ ሞከራ አድርጎ ነበር። ይህን ከበባ በመልሶ ማጥቃት ሰብረው ወጥተዋል። በመሆኑም ባቀደው ልክ ያልተሳካለት የጠላት ኃይል ከጀምሮም አማራን በአማራዊ ሰውነቱ ማጥፋት የለከለት ተግባሩ አድርጎታልና ካለም ህግና ስርዓት ውጪ መንቀሳቀስ ከጀምረው ውሎ አድሯል። በጦርነት ህግ ጠላት የበላይነት በወሰደበት አካል ላይ በምርኮና በቁስለኝነት የያዘው ያለውን ተዋጊ ህግና ስርዓት ባለው መልኩ ምርኮኛን በምርኮኛነት ቆስለኛን በቆስለኛ ህግ እንዲታከምና አስፈላጊውን እንክብካቤ እንዲያገኝ በማድረግ የህግ የበላይነትና ተጠያቂነት እንዲኖር ያደርጋል። ፋኖም ይህንን የተባበሩት መንግስታት ህግና ኢትዮጵያዊ ስነ ምግባር ባከበረ መልኩ እየፈጸመ ይገኛል ሲል ይገልጻል። ይህንን ተግባር እንደ ተቋም እስካሁኑ እለት ድረስ በምንማርካቸው በቆስለኝነት በያዝናቸው ጠላቶቻችን ላይ ስንሰራ ኖረናል፣ እየሰራንም እንገኛለን ሲል የገለጸው የ206ኛ ከፍ ያለው ደስ የኮር መግለጫ ነገር ግን የጦርነት ህግን ዓለም አቀፍ የጦርነት ስምምነቶችን ሰብአዊ መብትንና ዲሞክራሲያዊ መብትን በራሱ የፕሮፖጋንዳ ማሳለጫ የሚዲያ ማሽኖቹ ከመለፍለፍ ውጪ በተግባር ተፈትኖ የወደቀው ስርዓት የቀድሞው የገብርዬ ክፍለ ጦር ዋና አዛዥ የአርበኛ ሜጀር ጄኔራል ከፍ ያለው ደሴ አጃብ የነበረውን ፋኖ ስዩም አዳነ በውጊያ መሃል ቆስሎ በአገዛዙ እጅ ስር ከወደቀ በኋላ በአሰቃቂ ሁኔታ በግፍ ረሽኖ የጦር ወንጀለኛነቱን በግልጽ አሳይቷል ብሏል። የተፈጸመውን ድርጊት አስመልክቶ መግለጫው ሲቀጥልም ከሁለት ቀናት በፊት ጥቅምት 17 ቀን 2018 ዓ.ም ምረት ቀድሞ ፋኖ የነበረና አሁን ግን ከጠላት ጋር አብሮ እየሰራ የሚገኘው ቸሩ በተባለ መንገድ ጠቋሚነት ወደ አጋጥና ኤፍራት እንቅስቃሴ ያደረገው ጠላት ሐምሌ 17 2017 ዓ.ም በነበረ ኦፕሬሽን ቆስሎ የነበረውን ታጋያችንን ወደ ተኛበት ቤት በማቅናት እጃቸው ላይ እንዲወድቅ ያደርጋል ጠላት ከፋነሱም አልፎ ቤተሰብና ዘመድ አዝማድን ጨምሮ በሱ ምክንያት ተጠያቂ ማድረግ አባትህ እንዲመጣ ካደረክና መሳሪያውን እንዲያስረክበን ማድረግ ከቻልክ አንገርልን በሚል መተማመኛ አባቱን አቶ አዳነ እንዲመጣ ካደረጉ በኋላ ህግና ስርዓት ከማስፈን ይልቅ ወንጀልን መፈጸም የክብሩ መገለጫ ያደረ ባደረገው ስርዓት ከዓለም ሕግ ባፈነገጠ መልኩ ጉዳት ላይ ያለውን ፋኖ ስዩም አዳነን ረሽኖታል፣ በማለት የብልጽግናውን አገዛዝ የጦር ወንጀል በዝርዝር ገልጾታል። የብልጽግናው ሰራዊት ቆስሎ በሕክምና ላይ የነበረውን አርበኛ ስዩም አዳነን በግፍ ከገደለ በኋላ ወላጅ አባቱን አቶ አዳነንም መሳሪያቸውን ነጥቆና በቤተሰባቸው ፊት አዋርዶ ገድሏቸው መሄዱን የ206ኛ ከፍ ያለው ደሴ ኮር አስታውቋል። ይህን የጦር ወንጀልም በታሪክና በሕግ ፊት እንዲታይ ሲል ኮሩ ጨምሮ ገልጿል። ወደ መጨረሻው ዜናችን እናልፋለን። የብልጽግና ውሳኔ ከባድ ኪሳራ ላይ ጥሎናል፣ ባንኮች የማክሮ ኢኮኖሚ ፖሊሲው እና የውጭ ምንዛሬው መመሪያው የአገሪቱን ባንኮች ለከፍተኛ ኪሳራ እንደዳረጋቸው በምሬት ተናገሩ። ከተመሰረተ 25 ዓመት የሆነውን ባንክ ለመጀመሪያ ጊዜ ከባድ ኪሳራ እንደደረሰበት ይፋ ሲያደርግ ያቀረበው ምክንያት ደግሞ የብልጽግናን ፖሊሲ ነው። የቀድሞው ንብ ኢንተርናሽናል ባንክ አክሲዮን ማህበር በአሁኑ ስሙን ንብ ባንክ አክሲዮን ማህበር በዚህ ዓመት ከታክስ በፊት 2.9 ቢሊዮን ብር መክሰሩን ይፋ አድርጓል። ይህ ኪሳራ ደግሞ በባንኩ ታሪክ ከፍተኛው መሆኑን የሚናገሩት ምንጮቻችን ባንካችን ይህን ያህል ገንዘብ የከሰረው በአሰራር ድክመት ሳይሆን መንግስት በውጭ ምንዛሬ ላይ ያሳለፈው ውሳኔ ነው ሲሉ የባንኩ አመራሮች ገልጸዋል። ንብ ባንክ አክሲዮን ማህበር በተጠናቀቀው 2017 በጀት ዓመት ከግብር በፊት የደረሰበት የ2.9 ቢሊዮን ብር ከፍተኛ ኪሳራ በር በርካታ የባንኩን ባለ አክሲዮኖች አስደንግጧል ተብሏል። በተለይም ባንኩ በተደጋጋሚ ጊዜ ከፍተኛ ትርፍ በማስገባት የሚታወቅ እንደመሆኑ መጠን በዚህ ደረጃ ኪሳራ ማስተናገዱ ለባለ አክሲዮኖቹ ከባድ ድንጋጤን ማፍጠሩ የሚጠበቅ ነው ሲሉ የጣና ቴሌቪዥን የባንኩ ምንጮች ተናግረዋል። የንብ ባንክ አክሲዮን ማህበርን የኪሳራ መረጃ የዘገበው ካፒታል ጋዜጣ ባሰራጨው ዘገባው ደግሞ ባንኩ የኪሳራ የደረሰው የባንኩ መደበኛ ስራ በመበላሸቱ ሳይሆን መንግስት የውጭ ምንዛሬ ገበያዎችን በማዋሃድ ባደረገው የፖሊሲ ለውጥ ምክንያት ምክንያት በሂሳብ አያያዝ ላይ በተከሰተ ትልቅ ማለትም የ4.4 ቢሊዮን ብር የውጭ ምንዛሬ ፎሬክስ ሪቫሉሽን ኪሳራ ምክንያት መሆኑን ገልጿል። ይህ የፋይናንስ ውጤት የባንኩን ጠቅላላ ሀብት በ28 በመቶ የቀነሰ ሲሆን፣ ለባለ አክሲዮኖቹ የትርፍ ክፍፍል ወይም ዲቪደንድ እንደማይከፍል በይፋ ተረጋግጧል ብሏል። የባንኩ ዓመታዊ ሪፖርት እንደሚያመላክተው ኪሳራው ሙሉ በሙሉ የተከሰተው በቀድሞ የባንኩ አስተዳደር በጣም ዝቅተኛ በሆነ የምንዛሬ ዋጋ ተገብተው ለረጅም ጊዜ በውጭ ምንዛሬ ተመዝግበው የቆይቱን እዳዎች ና ግዴታዎች ለመክፈል መገደዱ መሆኑን የባንኩ የዳይሬክተሮች ቦርድ ገልጿል። የብልጽግናው መንግስት የተገበረው የወቅቱ የገንዘብ ፖሊሲ ለውጥ የውጭ ምንዛሬ ዋጋ ከመጀመሪያው ውል ከጥፍ በላይ እንዲጨምር በማድረጉ ባንኩ እዳዎቹን በአዲሱ ከፍተኛ የምንዛሬ መጠን እንዲከፍል መገደዱን ያስታወቀው የባንኩ የዳይሬክተሮች ቦርድ ንብ ባንክ አክሲዮን ማኅበር ከብሔራዊ ባንክ ወስዶት የነበረውን 5.85 ቢሊዮን ብር ብድር ከነወለዱ ከ658.4 ሚሊዮን ብር ጋር በሙሉ መክፈል መቻል መቻሉን በሪፖርቱ ይፋ አድርጓል። በሌላ በኩል ንብ ባንክ እንዳስታወቀው ገቢው በ4.6 በመቶ ጨምሮ 11.3 ቢሊዮን ብር የደረሰ መሆኑን ገልጾ ተቀማጭ ገንዘቡም በ14 በመቶ አድጎ 51.3 ቢሊዮን ብር መድረሱን አመላክቷል። ሆኖም በብልጽግናው ስሁት የማክሮ ኢኮኖሚ ፖሊሲ ምክንያት ባንኩ ለመጀመሪያ ጊዜ ከፍተኛ ኪሰራ ከማስተናገዱን ባለፈ ለባለ አክሲዮኖች የትርፍ ክፍፍል ማድረግ አለመቻሉ ታውቋል። ከንብ ባንክ በተጨማሪም ሌሎች ባንኮችም አመታዊ ሪፖርታቸውን ሲ በታሪካቸው ከፍተኛ የተባለውን ኪሳራ ማስተናገዳቸውን አስታውቀዋል። በዚህ አመት ኪሳራ ያልደረሰባቸው ባንኮች በስርዓቱ ከፍተኛ ድጋፍ የሚደረግላቸው እንደ ስንቄ ኦሮሚያና ገዳ ባንክ የመሳሰሉት ብቻ መሆናቸው ለጣና ቴሌቪዥን የደረሰው መረጃ ያመለክታል። የብልጽግናው ሊቀመንበር ግን በተደጋጋሚ እሳቸው የሚመሩት መንግስት በእድገት ጎዳና ላይ ያለምንም እንከን እየተጓዘ መሆኑን ይገልጻሉ። ጭራሽ ህዝቡ ይህንን እድገት ማየት ስለማይችል እንጂ ዓለም የመሰከረለት እድገት እያስመዘገብን ነው ማለታቸው ይታወቃል። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጅ ተመልካቾቻችን የጥቅምት 19 ቀን 2018 ዓ.ም የመሸ ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራመራ ሰፋ አብሬያችሁ ቆይታ አድርጌ ነበር። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር